ያጃስ አላማዋ ምንድን ነው? አላማዋ ምንድን ነው? ሳሆላላ ተሳስቻለሁ፣ እህቶቻችንን። ኦኬ፣ አሁን ቆይ፣ አይደለም እሷ ናት ተናግራለች። ቤቷ ላይ ምን ብላለች? ሙቤ እንግዲህ፣ ወይ ቅድም ደውለው ነግረኛል፣ ልጆች ነግሮኛል። ላይፈ ገብታ ቅድም ያስተላለፍከውን መልእክት የሀጂ አወል በድምፅ ያሰማሁን ውሸት ነው፣ ኤዲቲንግ ነው እያሉ ነው። ያ ደግሞ ምነውር ተብዬ የእሷ ጨብጫቢ ምን ብሏል? ሀጂ እንደውዬ ስልክ አላነሱልኝ። ለሱም መልእክት አስተላልፏል። ሁላችሁም አዳምጡ፣ አትጫወቱ እያልን በጣም በሚያሳዝን ሁኔታ ወላሂ፣ አንድ ወንድማችን ሼር አርግቶልኝ የሀጂ አወል ያስተላለፉትን ለእሷ መልእክት አሰማችኋሉ። አሰማችኋሉ። ቆይ አንድ የተላከልኝ ወዲህ አለ። እሺ ብዙ አውዲ ተለኩልኛል መረጃ፣ አረ ዛሬ ነፍ መረጃ ነው የመጣልኝ። ማሻ አላህ። ኦኬ፣ በመጀመሪያ እንግዲህ ቤቷን ከፍታ ምን እያለች ነው? ሙቤ የሀጃውል ድምፅ ያሰማሁት አለ። እሺ ድምፅ አለ። ቅድም ቪዲዮ ሰርቼ ያው ያሉበት ቦታ ኔትወርክ ጥሩ ስላልሆነ ሀጃውል ምን ልከውልኛል? በድምፅ ልከውልኛል። ቢ ሲላቸው ቪዲዮ ልከው ትተውት በቃ፣ በጣም ሞክረው ሞክረው ምስኪን በዛላ ያሟችኋል፣ ታውቃላችሁ በድምፅ ልከውልኛል፣ ለእሷ መልእክት ብለው ማለት ነው። እኔ ላሳያችሁ፣ ኢቭን እንኳን እያሳየዋችሁ። ወላ ኦኬ፣ የወላችሁ ዋአሌኩም ሰላም ረመቱላ በረካቱ። ታብታብ እያርጋችሁ ወደ ቴሌግራም እንዲቀላቀሉ አይሻ ነገርያችሁ። እዚ ጋር እንደምታዩት እኔ ላሳያችሁ፣ እዩ፣ ተመልከቱ። ውሸቱን ነው ኢዲቲንግ አርግቶ ነው። አላለችም፣ አላለችም። የሀጂ አወል ድምፅ ኢዲቲንግ አርግቶ ዋሽቶ አላለችም። ይኸው እዚ ጋር አንብቡት። ሀጂ አወል ይላል፣ አያችሁት? ይው ከላይ ምን ይላል ሀጂ አወል አያችሁት? ቆይ ውሸታማ እንደሆነ ላሳያችሁ፣ ከና እኛ እኮ ኢድቨንስ እናሳያለን። ከላይ ምን ይላል ሀጂ አወል ይላል። ይኸው እነሱ ይኸው። ዛሬ ቀኑ ምንድን ነው ቀኑ? ኒዩት የላኩልኝ ቀን አያችሁት? 25 25 አለን የሚለው 25 ማይ ይታያቸዋል። 25 ማይ ዛሬ የላኩልኝ ነው አደል ውሸቱን ነው፣ ቪዲዮን ኤዲቲንግ አድርግቶ ነው ብላ ነው የምታወራው አቶ አሲያ ወይዘሪት አሲያ አይደል? ምን ይላል? 25 ማይ የላኩልኛ አውዲ ስሙት። ውሸቱን ነው ኤዲቲንግ አድርግቶ ነው የምትለው። ይኸው ሰላም አለይኩም ወረህመቱላሂ ውስጤ ደምቶ አጥንቴ ተሰብሮ ይኸው ቀኑ አለ መጀመሪያ ይሄ ነገር ከመምጣቱ በፊት ከ15 ቀን በፊት ላሲያ ለልጄ በጣም ማከብራት በጣም መውዳት ሌላ ሰው ቪዲዮ ሲሰራባት የሚያመኝ ልጄ የሆነችዋ አያችሁ አይደለ? ይህን በድምፅ ነው ያስተላለኩት። ቪዲዮ ላይ እየተናገርኩኝ ላሰማችሁ ብዬ ሰርቻለሁ። ቪዲዮ በጣም በሺህ ሰው ብዙ ሰው አይቶታል፣ ተለቋል ዩቱብ ላይ እና ብዙ ነገር ሰው አይቶታል። ግን እነሱ ያሉት ህንድ ሀገር ነው እና ሜሴጁ ቆይቶ ነው የሚደርሰው። ቪዲዮ በጣም በኋላ ነው የደረሰው። እኔ አላየሁትም። በቃ አቅቷቸው ነው ብዬ እኔ በቮይስ ሰርቻለሁ። በኋላ ላይ ግና ማታ ላይ ይኸው ቮይስ ሰርተው ልኳል፣ ይኸው በድምፅ ልኳል። ስሙት። ሰላም አለይኩም። በቪዲዮ የእኔ ልጆች ሁላችሁም ባላችሁበት ቦታ ላ የጠበቅልኝ ላ የጠበቃችሁ እንግዲህ፣ እቺ ቪዲዮ ለመስራት የተገደድኩት በዚህ ሰሞን የሚናፈስ ወሬዎችን ነው ቅድም እንግዲህ አሳየዋችሁ። ቴሌግራም ላይ የላኩበትን ቀን አሁን፣ ይሄዝ ቪዲዮ ውሸት ነው በድምፁን ኢዲቲንግ አርግቶት ነው አለች ኡስታዟ። እሺ፣ ኢዲቲንግ እኮ እኔን ያስተመርከው። ሱብሃነላህ፣ አጃይብ። ለማንኛውም አሁንስ ይሄ በቪዲዮ ቪዲዮንም ሰሪቸው ነው፣ እናንተ ፈረዱ። ሀላል የሚባል ሚዲያ እና እንደዚሁም ከባልደረቦቹ በኔ ላይ ያመጡትም የመከራና ስቃይ እንግዲህ ባለፈው አስራ አምስት ቀን ይሆናል በውስጥ ለአስያ በዚህ ጉዳይ ስትገባ ከሀላል ጋር መስራት ስትጀምር እባክሽ፣ እንደዚህ እንደዚህ በድሎኛል ብዬ በውስጥ እስቲ ሀይ በይኝ አናግረኝ ብዬ አድርጌላት ነበረ። ሐሙስ ታቀርበው ወደ ሮብ ነው ወይም ማክሰኞ አካባቢ ነበረ ያላኩላት ድምፅ፣ እስካሁን አልሰጣችኝም። በዚህ ሳምንት ደግሞ ሙቤ ጋ በእኔ የደረሰው በማንም እንዳይደርስ ብዬ በጻፍኳት ኮመንት ነፈን ነገሩ እየተናፈሰ ጉዳዩ ከተሰራ ወደ ሁለት ወር ያልፋል። አሁን ግን እንደ አዲስ ያው የተካሄደ ይገኛል። ብዙ በደል ነው የተደረገብኝ። አይለቅቅም የተባለ ቪዲዮ ለቅፉብኛል። አይለቅቅም ቢሎ ሌሎ የሰሩት ቪዲዮ ለቅፉብኛል። አስገድዶ እዚህ ውስጥ አስገብቶኛል። ሁለተኛ እያስፈራሩኝ ይገኛሉ እስካሁንም ድረስ። ስለዚህ ሂታችን አስያ ይሄን ሰው የበደለኝንን ሰው በማስከተል ትገኛለች። ቤቷ ላይ ዘውጅና ብለ እንደ መዝጋቢ አድርጋ ሱብሃነላህ እያሰራች ትገኛለች። ልጄ ናት ትሰማኛለች ብዬ ነበር። መጀመሪያ ምልክት ያደረግኩላት የእኔን፣ ችላ ቢለው ይሄን ወንጀልተኛ የብዙ ሰዎች እጅ ያለበት ሰው መዝጋቢ አድርጋ እየሰራች ትገኛለች። ልጅ ሐሲያ እንዴት ነው አባት ሸደለው ሙስሊም አባት ሸደለው ወንድም ሸደለው የኔ ጉዳይ ዳር አድርገሽ በመጥፎ ስም እየተጠራው በመጥፎ በዜና እየተጠረጠሩ ይህን ሰው ቤት ሸስገምበች ስታስገምጭ ጫሞኛል። ወላሂ አጥንት ሰብራል፣ ልብ ይሰብራል። አላህ ይፈርደዋል፣ አላህ ይፋረዳል። ስለዚህ ከዚህ አይነት ነገር እንዴት ትቆጠቢ አደራ ይላለሁ። ሀቅ እኔ ያውን አንዴ እኮ አድርጎኛል፣ አንዴ አሽቶኛል፣ አንዴ ልቤን ሰብሮኛል፣ አንዴ በሽተኛ አድርጎኛል። ነገር ግን ሌላ ወንድሞች እንዳይሸወሉ አንቺ ስትገቢበት የበለጠ ሰው ስለሚጎር አጀወል ዚቤ ተግቢተዋል ሲባል የጎረፈም ስለነበረ ቪዲዮ አጥፋልኝም ብዬዋለሁ ሊያጠፋል ይል። ስለዚህ አንቺ ሴት ተጨመሪ፣ ህዝቡን ለማዳን ልጆችን ስደት ላይ ያቅ ለማዳን ነው። ስለዚህ ሀጃወል ቪዲዮ አጥፋልኝ ብለውታል። ለማን ለሀላል ሆን አለጠፋም ብለዋል። ማጥፋት እኮኝ እንችላለን አደል። ያጀማ ጠይቀውታል በክብር አጥፋልኝ ቪዲዮን የሰርጌን የሰራው ቪዲዮ አጥፋልኝ ብለውታል። አላጠፋም ብለዋል። እናጠፋዋለን አደል እናጠፋዋለን አላ አናጠፋውም ጻፉልኝ ቴሌግራም ላይ ተቀላቀሉ። አንድ ሺህ ሦስት መቶ ሰዎች አላችሁ። ወደ ቴሌግራም ሊንክ አለ ግቡ፣ መሴጅ ይልክላችኋል። እንቀጥል። ሀጂ በእኔ ይቀቤ ኮመንትን ባለፈው ሙቤ ጋር የጻፍኩት ማለት ነው። ስለዚህ አሁንም ቢሆን ከዚህ ነገር እጅሽ እንዲሰበስብ አደራ ይላለሁኝ። ሁላችሁም ይህን ቪዲዮ የሚሰሙ ሁሉ ከጀርባ ሌላ አጀንዳ ነው ያለው ብዙ ጉድ ያለው ብዙ ጉድ ያለው ብዙ ጉድን አልተናገርኩትም። እኔ ሰዓትም የለኝም የሚያመኝም ስለሆነ ስለዚህ፣ ሁላችንም ወዳቸኋለሁ፣ አከብራቸኋለሁ። ኪበሩልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ። አቶ ምነወር ተብዬው ደግሞ ያው እንግዲህ የእሷ አጨብጨቢ ነው። ምን እያለ ይለፈልፋል? ሀጂን ደውዬላቸው አላነሱም ምናምናም። ትናንትና ውስታዝ ዜጋ ሲናገሩ ነበር ሰምተውት ያለውን ነገር አይደል? ለሱ ደግሞ ሀጂ አወል ያስተላልፉት ይኸው ከላይ ዛሬ ይኸው ይሄ መልእክት ዛሬ ነው ይሁት። 25 ማይላል ቮይሱ አለ። ከዛ በኋላ ደግሞ ይኸው እኔ ራሱ መጀመሪያ ቮይስ ቪዲዮ አልደረሰኝ ብያቸዋለሁ። ይኸው ሀጂ ሰላም አለይኩም። አሁን የመጣው ቪዲዮ አይደለም ድምፅ ነው። እሺ ቪዲዮ ልክ የላለው ሲልኝ ኔትወርክ የለውም፣ ከላይ ድምፅ ነው የላኩልኝ። ግን ቪዲዮ በኋላ ነው የደረሰው። እሷ ኢዲቲንግ አርግቶት ነው ብላ ቤቷን ከፍታ እያወራች ናቸው ኡስታዝ ተብዬዋል። አንቺ እኮ ይሄ ዘወጅ ይቅርብሽና ተፍስሪሽን ብታሰምሪ ይሻልሽ ነበር። ማይሆን ቦታ ነው የገባሽው። ከእኔ ጋር ይቅርብሽ፣ እውነት ነው የምንግርሽ። ወላሂ ይቅርብሽ። ለምን ስሜን እዛ ጋ ከተነሳ እኔ ማነሳለሁ። ያጀማ እኔ ሰውን አከብራለሁ፣ ሪስፔክት እኔ ያረኩላትን ውለተ ዘርተ ዛሬ እንደዚህ እኔ በውሸት ድምፁን ኢዲቲንግ አድርጎ ነው ብላ አላህ አትፈራ አጃይብ ነው ይኸው ለዛ ምነውር ተብየው ደግሞ የላኩት ቪዲዮ አለ ይኸው ቀኑ ሰዓቱ ሁሉ ነገር አለ ተመልከቱ ስንት ሰዓት እንደላኩ ሌላ ደግሞ መኖር መኖር ነው ማ የሚባል ምነውር መቼ ደውለልኝ ነው ባለፈው ሰላም አሌይኩም ብለህ ጻፍክልኝ ከዛ ትላንት ደግሞ እንግዲህ አወራው ሰላም አሌይኩም ያለኝ ማን ነው ብዬ ደወልኩሉ አወራል ትላንት ማምሻ ደግሞ አንተ ስልክ ደውዪላቸው አላነሱም ብለ ስትናገር በጣም ገርማኛል እንሞትም ወይ ሞት የለም ወይ እንዴት እንደዚህ ትናገር አለ ያለው ነገር አልነገርኩም ወይ ከመነሻ እስከ መጨረሻ ሲ እየነገርኩ እያለ ቆይ በርሊዝ ጋ ብላ በላይ ላይ አልዘጋሃብኝም ትንሽ ቆይቼ ደውላሉ ብላ አልዘጋሃብኝም አላህን ለምን አንፈራም አላህን ለምን አትፈራም ቀብር አለብን እኮ ስርዓት አለብን ማሸር አለብን። ይሄ ቪዲዮ እኮ ይሄ ሆይ ሆይታ እኮ ይቀራል። ብቻ ነው ቀብር ውስጥ የሚትገባው እያንዳንዳችን ብቻችን ነው የምንገባው። ስለዚህ አውርተኛል አውርተናል እህቷ የላከችው ደግሞ ቪዲዮ እህቷ ሊካ ሲታሰር የነበረችው ይሄት እንግዲህ ቪዲዮ ሊሰራ ነው ብዬ በሚሊከላ ሰዓት እንደሰሩ ሀጂ አሳስቷት ነው ቪዲዮ ሰርቶብሻል ቪዲዮ ሰርቶብሻል። ስለዚህ ሌባ ናት ሰርቀኝ ሄዳለች ብሎ ቪዲዮ ሰርቶብሻል ብሎ 30 ሺህ ብር ተቀምጦልሻል ይሰጥሻል፣ ተብለ ይሄቷን የምትናገረው ይህን የላምናችሁት ምንድን ነው የምታሙት? እህቷ ትዋሻለች ለባህል ሀቅ ከቆማችሁ እያንዳንድ ይህን የሚሰማ ሀቅ ከቆም እህቷ ይሄን አክል የተናገረች እናንተ ችላ ብላችሁ ካለፋችሁት ሁላችሁም ዘውን ሊማችኛል፣ ሁላችሁም ዘውን ሊሞችኛል። እንግዲህ ሰላሳ ሺህ ብር ሊሰጣት በኔ እንግዲህ አንድ ቀን አንተ ብለ ልጸራችኝ እዚህ አዲስ አበባ እያለው ታምም እያለው ራሱ ሀጂ እንዴት ነው ትቤላ ነበር የምታናገረኝ ግን አዋሉ ተቀያይሮ በሰላሳ ብር አስሯት፣ በሰላሳ ሺህ ብር አስሯት። ቤቷ በቤቷ ላይ እንገኛለን ያለው ሰውዬ ማኪና ኮንትራት ይዞ ቢሮ ነው የወሰዳት። የሱም ብቻ አይደለም ከታላላቅ ሰዎችም አሉበት በዚህ ጉዳይ። ስለዚህ አላህን እንፍራ ይላለው። አሰላም አለይኩም ወራቱላ። እሺ እንግዲህ ሙቤ በውስጥ አውሮ ትሉኛላችሁ። እዚህ ጋር እያየው ነው ኮሜንት። ሀባይቢ ችግር የለም በውስጥ እኮ ማውራት እንችላለን። ለምን ለእሷ በውስጥ አውሬ አትሏት? ቤቷን ከፍታ ስትለፈልፍ የነበረችው ከቅድም ጀምሮ እሷ አይደለችም፣ ውሸት ነው ሙቤ የሰራው ቪዲዮ። እኔ ታቁኛላችሁ፣ ከነ መረጃው ነው የሚመጣው። አይደል እንዴ? ለዚህ ነው ቪዲዮዎች ይህን ያህል የሚታየው፣ ትክክለኛ መረጃ እዚዬ ስለምቀርብ ለሰው፣ ለዛ ነው የሁሉ ሰው የሚያዩት። አይደል እንዴ? ይህን ቪዲዮ ሰርቼ አሁን የገባሁት፣ አድርሶላት፣ ሜንሽን አድርጓት፣ ለእሷም ለዛኛውም አልደወሉልኝም። ሀጂ ይላለሁ፣ አድርሱላችሁ። ሀጂ መምጣታቸው እኛ ጋር አይቀሩም። ይመጣሉ ስለአመማቸው ነው። ህንድ ለህክምና ሄደው ነው። ከፈለጋችሁ ፎቶ ያሳያቸኋሉ። በጣም ታሟል። ስለዚህ መረጃ አለን፣ ሌላም መረጃ አለን። ታብታብ አድርጉ። አንድ ሺህ አራት መቶ ሰዎች እኔ እንጃ፣ መቶ ሺህ ብቻ ታብታብ ስታደርጉ ትንሽ በቂ ነው ብላችሁ ታስባላችሁ። ች ግን አንድ ሺህ አራት መቶ ሰዎች እስኪ ቴሌግራም ላይ የተቀላቀላችሁ ስንት ናችሁ? ከእኔ ባዮ ስር ቴሌግራም ሊንክ አለ። እዛ ላይ ስንታችሁ ገብታችኋል? ተቀላቀሉ እስኪ በሉኝ እኔም ተቀላቂ ያለው ገብቻለሁ ቴሌግራም ከባዮስ ሁለት ይመጣላቸዋል አንዱ የዩቱብ ነው አንዱ የቴሌግራም ቴሌግራሙ ላይ ግቡና ተቀላቀሉ ተቀላቀሉ ቴሌግራም ስሙ አንድነት ኃይል ይላል ወይ ሰርች አርጉት አንድነት ኃይል ነው ይላል አዎ አንድነታችን ኃይል ነው አይደል እንዴ ይሄ ነገር መቆም አለበት መቆም አለበት መቆም አለበት እኔን እንኳን ባሰሙኝ ከእኔ የበለጡ ትልልቅ ኡስታዞች ይሄን መልእክት እያስተላለፉ አቁሚ አቁሙ ሲባል ለእነሱ እንኳን ቦታ አልሰጠቻቸውም። በነገራችን ላይ ከኔ የበለጠ ትልልቅ ኡስታዝ እንደ ኡስታዝ ወሂድ ትናንትና፣ ከቀናት በፊት ሊመክራት ሲሞክር ሊያስረዳት ሲሞክር ንቃው ነቅላ ወጣለች አደለ? ቪዲዮ ሁሉ አለ፣ አይታችሁታል። ኡስታዝ ወሂድ የእሷን ሰላሳ ጭንቅላት ነው ያለው። ሀቅ እንናገር ከተባለ ሰላሳ የእሷ የተቸከመችውን ጭንቅላት አለው። ሐቅ ለመናገር እስኪ ሐቅ ነ አደለው? ሪስፔክት ሪስፔክት መደረግ አለበት። ሰው አይን ሳሆላ ላይ ጀማ ነቅላ እህቴ እንደዚህ ምን አለት ለምን እንደዚህ ትከራከራለች? አይሻ እኮ ነብይ መስጂድ ነቢዩ ላይ ያለን ይቃብ ነበር መታ አላሁ አክበር አላሁ አክበር። የሌለ ነገር የሌለ እንዴት! ኡስታዝ ዋሂድን ምንም እኳ አልተናገርም። አይ በውስጥ አውሩኝ፣ በውስጥ አውሩኝ፣ በቃ በውስጥ አውሩኝ። የሀገሬ ሰው የረጋ ወተት ወጥ ይወጣል ቅቤ ይላል አይደል እንዴ? ለማንኛውም ሙስተዝ ዋሂድ ያስተላለፈው መልእክት አለ። ይሄ ነገር ይቁም ስንላችሁ አታምኑኝም። ቪዲዮ እየሰራ ይሄ ሐራም ሆም ተብዬው፣ አንድ እህታችን አለች። ምትኖረው አስረው ላይ ነው። የራሷ ቤት አላት፣ የራሷ ንግድ አላት። የምትፈልጉኝ ሰዎች በውስጥ አናግሩኝ። ኦኬ። እኔ ልጅቷን እፈልጋለሁ ብሎ አንዱ ይመጣል። ስህር ያሰራባታል ፎቶ ያነሳታል። ይሄን ያህል ስጭኝ ያለዛ ሚዲያ ላይ ፎቶች እናወጣሉ፣ ቪዲዮች እናወጣሉ። ይሄ የተከሰተ በቅርብ የተከሰተ ነገር ነው። ዘውጁና ከመጣ በኋላ ስሙ መረጃ። ኦልራይት ኖ ፕሮብለም። ልስን ጋይስ እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች እዚህ ቲክቶክ ሚዲያ ላይ ትዳር ልኛል ብሎ ተሸፋፍና የነበረችዋ ልጅ እንድትገለጽ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላከችለት ማለት ነው ለማየት። በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰው ህይወት እያበላሹ ነው፣ እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ነው ያሉት። አንድ መላ ቢበጅበት ጥሩ ነው ያጀማ እዚህ ኦንላይን ላይ እናጋባለን በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ በየትኛውም ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው። የሰው ህይወት እየተበላሸ ነው። የሰው ህይወት እየተቀጠፈ ነው። የእህቶቻችን ህይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ ሁላ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ፣ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም፣ ለመተዋወቅ ተብለው በውስጥ ለውስጥ ያወራሉ። ቪዲዮ ላኪ፣ ፎቶ ላኪ ይባላል፣ ፎቶና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ፎቶና ቪዲዮ ካየ በኋላ ያ ሰው አለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ አሁን የስንቱ ይፍጨው ወዲፍጨው ስንቶ ያለበት ነገር ማለት ነው። እና ጥንቃቄ አድርጎ ለማለት ፈልጌ ነው። ትንሽ ደስተኛ አደለውም፣ በዲዛይን ነገር ላይ ማለት ነው። ይህን ስሰማ ትንሽ እንትን ብሎኛል፣ ረብሾኛል። ምን ያህል ከባድ እንደሆነ ማለት ነው። ማለት እንግዲህ እቺ ልጅ የተናገረች ነው፣ እኛ የምናቃት አካባቢ ነው ያለችው። አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሌሎች እንደሚችሉ አስቡት። አረብ ሀገር ያሉ እህቶቻችን አስቡት። አውሮፓ ላይ ያሉትን፣ አሜሪካን ሀገር ያሉትን። ትዳር ይፈልጋሉ። ሪል ነው፣ እውነት ነው። ግን ትዳር ከፈለጋችሁ በቤተሰብ ጨርሱ። ቤተሰብ አካባቢ ላይ ሄዱና ጨርሱ። በምታውቁት ሰው ጨርሱ። ቢያንስ በውስታቶቻቸው አካባቢ ላይ እንኳን በጨርሱ። ቢያንስ የሚታመን ሰው ይኖራል። ኦኬ የሆነ ነገር ከፈለገ ትዳር የሚፈልግ ከሆነ መጀመሪያ ቤተሰባችሁን ይጠይቅ። ሄዱ አባታችሁን ሄዱ ይጠይቅ፣ ወንድማችሁን ሄዱ ይጠይቅ። ሶሻል ሚዲያ ላይ ምንም ነገር ሲመጣ አትቀበሉ። እንዲህ አይነት ነገር ከመታመን በላይ ትልቅ ነገር የለም፣ ህመም የለም። እና ጥንቃቄ አድርጉ፣ ለመዋል ፈልጌ ነው። አፎን አጉል ሰዓት ላይ ነው እንትን ያልኩት ማለት ነው ብራይ ብዬ ራብሸር ስታዝ ነገር በጣም በጣም ያሳዝናል። ማለት የሰው ህይወት በጣም ከባድ ነው። ደግሞ ያስፈራራሉ። ምን ይላሉ? የሚገርመው ፓርት እሱ ነው። ሱብሃነላህ፣ ከባድ በዚህ ልክ ማንነትን ማጣት ከባድ ነው። እስልምናን ማጣት ማለም እንግዲህ ስነ ምግባር ጉድለት ነው። እንግዲህ ከዚህ በላይ ምንም ሊባል አይቻልም እና ይህ ብልግናም ጭምር ነው። የሰው ንብረት አማና ወስዶ እንደገና በዛ ላይ ደግሞ እንዲህ አይነት ነገር ኃላፊነት የማያወስድም ከሆነ አስቸጋሪ ነው። አድራጊዎቹ ራሱ እናስ አስተክልኝ እንግዲህ ጠብቁ፣ ጠብቁ ወንድሞቻችሁ ወንድሞች እህቶቻችሁን ጠብቁ። በቃ መሆን ካለበት በእናንተ በኩል በአባቶቻቸው በኩል መሆንም ካለበት በሚታወቅ እንደዚህ እህቶች ለእህቶች በሚሆንበት ለምሳሌ እህቶች ያገቡ ካሉ የባላቸው ወንድሞች ካሉ የባላቸው ጓደኞች ካሉ በሚታወቅ ሰው አድርጋችሁ ትዳር ተዘወጁ። ስትዘወጁ በተረፈ የሚዲያ ሲሳይ እናንተ መሆን የለባችሁ። ለምን ለምን ፎቶአችሁ ይወጣል? ለምን ቪዲዮአችሁ ይወጣል? ላያገባችሁ ነገር እሱ ብር ለመውሰድ ነው ወንዱ የሚያደርገው እና እንደዛ ነው። በሶሻል ሚዲያ ላይ አገባችኋለሁ ብሎ የሚመጣ ወንድ ጥንቃቄ አድርጉ። ሊያገባቸው አይደለም፣ ህይወታቸውን ሊያበላሸው ነው። ደላላዎቹም ብር ለመቀበል ነው። ቢዝነስ ነው እየሰሩ ያሉት ደላሎቹ ማለት ነው። ቢሮ ከፍተን ምናምን ነገር የሚሉ ደላሎች አሉ። ደላሎቹ እነ ማን ነው? ቢሮ እንከፍታለን እያሉ ያሉታ አዲስ አበባ ላይ ቢሮ ልንከፍት ነው። አዲስ አበባ ላይ ቢሮ ትከፍታለች፣ እሱን ታስቀምጠዋለች። እሱ በየወሩ አባል ሆኖ እያለ ገንዘብ ይቀበላል። ቢዝነስ ቢዝነስ፣ በማን በእህቶቻችን ላይ ቴሌግራም ላይ ተቀላቀሉ። ያ ጀማ ወደ ተግባር እንሄዳለን። ማይ ፋሚሊ ሬዲ ናችሁ? ሬዲ ናችሁ? ሬዲ ናችሁ ወይ? ቴሌግራም ላይ ተቀላቀሉ፣ ተቀላቀሉ። በጸባይ ካልሆነ በሚደረግበት መመጣለን። ተቀላቀሉ። ኡስታዝ ወሂድ ሌሎችም ኡስታዞች አሰማችኋለሁ፣ እያስተላለፉ ነው። መለማመጥ በቃ የለም። የእህቶቻችን ህይወትም መቀለጃ አይደለም። ሰርተሽ ብይ፣ ሰርተህ ብላ። እጅና እግር ሰጥተዋል አላ። ጥንቃቄ አድርጉ፣ በቃ አለቀ። ይሄ ህይወታችሁን ነው። እዚህ ሶሻል ሚዲያ ላይ መሆን የለበትም። ፌስቡክም ቴሌግራም ላይም ይሄ ምንድን ነው? ቲክቶክ ላይም ሁሉም ጋር ያሉት ሰዎቹ ዋትሳፕ ላይ ውላ አሉ። ጥንቃቄ አድርጉ፣ በቃ አለቀ። ህይወታችሁን አድኑ። ሀቅ ነው ወላ። ኦኬ ሌላ መረጃ ትፈልጋላችሁ አይደል? ሌላ መረጃ ትፈልጋላችሁ። ችግር የለውም አለን፣ መረጃ ነፍቶናል፣ ነፋለን። ይሄ ነገር መቆም አለበት ምትሉ አንድ አንድ ቁጥር ጻፉ፣ አይ መቀጠል አለበት ምትሉ ሁለት ሁለት ቁጥር ጻፉ። ሹራ እያደረግን ነው። እስኪ ምን ያህል ሰዎች ይሄ ነገር እንዲቀጥልና እንዲቆም የምትፈልጉ ማወቅ ፈልጋሉ። አንድ ቁጥር ይቁምልን፣ አስቁሙልን ምትሉ፣ ሁለት ቁጥር ይቀጥል ምትሉ ኦኬ ማሻላህ ማሻላህ ማሻላህ ማሻላህ በጣም አሪፍ እንግዲህ፣ ይህ ሁሉ ሰው ይቁምልን እያለ ነው። ቀጥ ይሄበን መልክት ነው የመጀመሪያው መልክት ምንድን ነው? ሙቤ እዛም እዚህም እያለች ነገር የምታመላልስ ናት ያለ ልጅ አለ እዚህ አንተ ጋር የመጣ ልጅ ማለት ነው። እሱን ልጅ እዛ የምታወራው ሌላ ነው፣ እዚህ የምታወራው ሌላ ነው እያለ ነበር። እሱ ልጅ እዚህ ጋር መጥቶ እዛ ቤት ሄጄ ምንድናወራት እዚህ ምንድናወራት፣ እሱን በግልጽ እንድነግር ይፈልጋለ። እዛ ቤት ደሞ እነሱ የሚፈልጉት እንጂ የሚሰሙት አሁን ይሄ ይሄኛው አጀንዳ ነው። አሁን እዛ ቤት አንቺ እንደዚህ አወራች እዛ አወራች፣ እሷ አሁን እዚህ ጋር ቁጭ ብለን በዚህ ጉዳይ ላይ እናወራ። እሺ እንደዚህ ካልሽ ማፊ ምሽክለ ኡሳስ በዚህ ጉዳይ ላይ እናወራ። ይሄ ነገር ነው ያስፈልጋል። እኔ እዛ ቤት እኔ እኮ አልከሰስኩሽም እዛ ቤት እንደዚህ አውርተሻል። ባለፈው እኮ ተነጋገርን። ለምንድን ነው ነገረቶች፣ ምን ደግሞ ባለፈው ልጁ እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ያለ ገባ፣ በቃ ይቅርታ ጠየቀ። አሁን በየጊዜው እንደዚህ ይሄ ቴማ ሊነሳ ነው ማለት፣ እዚህ ከስምንት መቶ ምናምን ሰው አስቀምጠን ይሄን ነገር ማድረግ አለብን። ስታዝ ምን ትላለ? ስለያ ነ ችግር የለውም ካለሽም፣ ካለሽም፣ አደለም፣ አደለም፣ እኛ ትልቅ ጉዳይ ይዘን በዚህ ጉዳይማ ቢዚ አንሆንም ታይ አጀንዳ ላይ ያስቀየሩ ነው። ስለዚህ አንቺ ከተባልሽም ከተያዘው አጀንዳ ወደ አጀንዳ መጀመሪያ ህዝብ ምንድነው እዚህ ጋር እያለ ያለው፣ ከዛ ከዚህ ነገር አመላላሽ ናት እውነት የላትም ነው የሚሉት ማለት እኛንን ሄብን መልሽን። እኔ ብያለሁ በቃ የሌላ ሰው እኔ አልኩኝ። ሀያት አለች ልጅ አለ ብለንሻል፣ ከሰንሻል። ላስ መረጃ ካለች መረጃ ስጭን። መረጃ እኛ አላንሽም። ሰው እንደዚህ ሰው እኔ ብዙ ነገር እያለኝ አይደለ እንዴ? ስንት ነገር ነው በዚህ በኮሜንት የሚጽፉ የሚሰድቡ የሚሉኝ? እንዴ ለሁሉማ ከመለሽማ አይሆንም። ሚዲያ ላይ አትምጡ። ሰው እንደዚህ ያለኝ እያላችሁ ውስጣችሁ የሚረበሽ ከሆነ ሚዲያ ላይ አትምጡ። ሀቅ ነው የምነግራችሁ። በቀን ቀን አይደለን እኛ የሚሰድቡ የሚናገሩ ነው ያውቀታች። ስንት ነገር ነው የሚናገሩ? ምናን ለመሰለሽ ሄቨን ሄቨን እኔ ለምሳሌ ከአስራ ምናምን በላይ መሴጅ መጥቶልኛል? አንተም ብሎ ቁርንቀሪ አንተም ብሎ እንደዚህ አንተም ብሎ እንደዚህ አንተም ብሎ እንዚህ ምንድነው? አንቺ የምትናገሪውም ትሰሪውም ለአላህ ብለሽ ከሆነ ከሀቅ ጎን ለመሆን ከሆነ ላተከፊላ የለው መተን ላይም ነው ወሬዎች የሚወሩት ነው። ወሬ ችላ ማለት አለብሽ ለሀቅ እስከ ቆምሽ ድረስ ማለት ነው። ን ነሽ ፈልጋሽ ከስንቱ ጋር ደግሞ ፈልጋ መሄደ የለባትም ነበር። ለምን ሄለች መሄድ አያስፈልግሽም። እንደማይሰማት እንደማይሰማት እየነገርኳት ነበር። ለምን ሄድሽ? አስለን አንቺ እኔ ከሷ ጋር ግባባለሁ፣ በኸይር ስራ አውቃታለሁ ብለሽ ነው ሄድሽ። እኛ ኮይ ይቻላል። እዚህ ያለን ሰዎች እኮ ማንም አልሄድም። አንቺ ነሽ ፈልገሽ ሄድሽ። እዚህ የነበረ 1500 ሰው ምናምን ይዘው ሄድሽ። አንቺ ነሽ እኛ ለምን ሄድሽ ብለን አልተከራከርንሽም። አውቃታለሁ በኸይር ስራ አልሽ። እዛ ገብተሽ ሚዩት እያረጉሽ ልታወሪ እንኳን ልተነፍሽ አልሰጡሽም። ገባሽ አትይ። ጀኔ መጀመሪያ ምን ስቴጅ ደስ አላለኝም ሀቅ ለመናገር ስለዚህ እዛ ጋር የተከሰተው እንደዚህ አለች። ለዚህ ነገር እኔ ጊዜና ወቅት ለሄቨን መረጃ ካለች ምትነግሪኝ ነገር ካለ ይሄ ነገር ይሄ ነው ይሄ ነገር ማድረግ አለበት ነው እንጂ አሁን እዚች ጋ እንደዚህ አይነት እዛ ቤት የሚወራ ወሬ እዚህ ጋ እንዲወራ አልፈልግም። ሀቂቀ እዚህ ጋር ሰዓታችን ታይማችን ቁጫን ነው። ልጁ ባለፈው የሆነ ሰው እንደዚህ እንደዚህ ብለዋል፣ በቃ ይቅርታ ጠየቀ። አፉ በሉኛል ላስ እንታህል ሙር ስለዚህ እኔ እኔ እኔ እኔ ሰራሃ ነኝ እኔ። እንደዚህ እንደዚህ አይነት እንደዚህ ድብብ ቆጭ ነገር አልወድም። ሌላ ነገር የምትናገሪው ነገር አብሽር፣ አብሽር፣ አብሽር። በቃ ሙቤ እንደዚህ ነው። እኔ ብዙ ጊዜ ጋስ ማላት ገባው። እንደዚህ አይነት ነገር ጋስ ላይ እንደዚህ ዲስከሽን አልወድም። ዲስከሽን አታርጉ። ችግር አለ። ከእሱ ጋር ችግር ካለ ማን ነው ልጁ? ለእኔ ንገሪኝ አንቺ። እነሱ በውስጥ አናግራቸዋለሁ። በውስጥ ችግሩ እንፈተዋለን። አብሽር ሙቤ። ይሄ እኮ በኋላ የሚደርስ ነገር ነው። አሁን ሌላ አጀንዳ ይዘን ሌላ ነገር ደግሞ እንፍጠር እንዴ ምን ጉድ ነው ሄቨን፣ ምንሆንሽ ነው ባላ በውስጥ ጽፌልሻለሁ አንብቢ እሺ። አሁን መረጃ መረጃ እንፈልጋለን። ወደ ስራ እንሄድ፣ ብዙ ስራ ይጠበቅብናል። አሁን ባለፈው እዛ ቤት እንደዚህ ብላለች፣ እኔም እዛ ቤት ብዙ ተብያለሁ፣ እዚህ ብዙ ይሉኛል። አሁን እንደዚህ ብለኛል ብዬ ሰው ላዋር ነው ና ስፍሳሕ ሰሁ ሕና ሙጣረ ህፃን ልጆች አይደለንም። አከብሩ እጉልኩም እዚህ ሚዲያ ላይ መታችሁ እንደዚህ እንደዚህ የምትል ከሆነ እንትን አትበሉ፣ እንትን እንበል ሚዲያ እንደዛ ነው። ስንት ነገር የሚባለው ያው ዛሬ ቀን ሙሉ ከፍተው እንደዛ ሲሉ አልነበረም። ይበሉ የፈለጉት ነገር። ስለዚህ ኢንፎርሜሽን ካላችሁ አሁን ምንድን ነው ማድረግ ያለብን? ወደ ተግባር ነው መሄድ አለብን። አይዲ ያምጡ ራ ያምጡ፣ እንደዚህ እናድርግ፣ በሉ እንስራ። ሚዲያችንም እኮ ቢዚ እየሆነብን ነው፣ ታውቃላችኋል። ብዙ ኸይር ሐቢቢ አሁን መረጃ አላት፣ ብዙ ነገር አላት። ምናምን ጥቅብ አልክ። እሺ፣ እኔ እሰማችኋለሁ። ሹፍ ገብተው የሚፈጸመው ነገር ሐቢቢ ጽድግኒ ለም። አንዳንዴ እመኑኝ የእኔዎቹ፣ እሺ፣ ሙቤ መረጃ በጣም አላት

በዋሳብ ላይ ጽፌላት አለሁ መረጃ አላት። ላኪልኛ አልኳት። እሺ ያለች አትልክም። እኔ እንዳችእኔ እኮ እዛ እዚህ እንደዚህ የተወራ የሚባል ነገር አልወድም። እንደዚህ አይነት ወሬ እንትን አትበሉብኝ። ያየሁትን ነው የምናገረው። በቃ እንደዚህ እንደዚህ በቃ ካለ ችግር በውስጥ እንፈተዋለን። ቤት አለ ማን ነው እንደዚህ እንነጋግራለን። አብሽሩ። አሁን ወደ ስራችን እንሄድ። እዚህ ያላችሁ ሰዎች ሀባይቢ ማለሽ እስማሁለና አፉ በሉን። ይቅርታ አድርጉልኝ ወዳጆች፣ እናንተን እዚህ ጋር አስቀምጠን ማይሆን ነገር እኔ እንትና እንደዚህ ብሎኛል፣ እዚያ እንደዚህ ብሎኛል። ይቅርታ አድርጉልኝ የእኔ ቤተሰቦች፣ አክብራችሁ እዚህ ቁጭ ብላችሁ ታፕታፕ ኮፒ ሊንክ እያደረጋችሁ እሺ። ይወዳችኋል ሀባይቢ። ስለዚህ እኛም ወደ ስራ ነው መሄድ ያለብን፣ ወደ ተግባር ነው መሄድ ያለብን።